የዛሬው ደግሞ ቃጠሎ ነው። ጎርፊያው ተከባብዶ ከረብረማለ ና ልብን ስጋት ናደው ኩራቱ ቀረና ዘፈኑ ቦታውን ያገኘው። ይሄ ቴዲ ተብየው ደግሞ ሌላ ወሽመት ቆራጭ እንደው። ሀይምዬ ብዙ ጊዜ የምትሸወድበት ሰው ታምናለች፣ ልክ እንደ ራሷ ይመስላታል። ነገር ግን ሰዎች ደግሞ ልክ እንዳመነቻቸው አይገኙላትም እና ዛሬ እንግዲህ ትናንትና ብሩኬ ያለ ልጅ አሳርፊ በውስጥ ያልሆነ የሆነ ነገር ያለኝ ነው ባላት መሰረት ዛሬ ቴዴ ተብዬው መጥቷል። ነገር ግን ሃይሚዬን ጉድ ነው የሰራ። ቤተሰብ ሙሉ ለመስማት ሞክሩ፣ ሙሉ መረጃዎችን፣ እያንዳንዱ ነገር ሃይሚም ስለ ትናንትናው መረጃ ምናለ እናንተ አይታችሁልኝ ቢሆን ትፈርዳላችሁ እያለች ነበር። አይተነዋል። ሃይሚዬ በዚህ አጋጣሚ አይቼዋለሁ። እኔ በሙሉ አይኔ ላያየሁትኝ ቀረባ አርጌ ስሉ አርጌ ቪዲዮችሁን እንግዲህ ሀይሚይ ዛሬ በባዶ ሜዳ ላይ ተስፋ ማድረግ ደከመኝ፣ ከብሩኬ የሆነ ፍንጭ ማግኘት ይፈልጋለሁ። ስለዚህ ትናንትና ስለ ልጁም አንዳንድ ነገር ብሎኛል ብሎ ሲናደድ ነበር። ያም ነገር ክሊን መሆን አለበት። ብሩኬ ሌላ ሕይወት ከጀመረ የሚያስረዳኝ ንገረኝ። እኔ እሱን በመጠበቅ ሴት ልጅ ነኝ፣ እድሜ ይሄዳል። ባዶ ሜዳ ላይ መቅረት አልፈልግም እያለች ልክ ብሩኬ ሲመጣ ከሱ የሆነ ነገር ለመስማት እየተጠባበቀች ፍጼም ነበረ። ልጁም ደግሞ አዎ በቃ ለብሩኬ እኔና በአንቺ መሀል ምንም ነገር እንደሌለ እቤትሽም የመጣው ስለታመምሽ እንጂ ሌላ ነገር ስላሌለ ማስረዳት አለብኝ፣ ምናምን ይምጣ ብሩኬ ብሎ ማለት ነው። ከዛ ብሩኬ ሲመጣ ቤተሰብ ሌላ ቀጠሉ ሌላ ነገር እንዴ፣ እኔም ላይ ይሄ ቴዲ ተብዬ በሀይብ ህይወት ላይ ገብተ ለመወሰድ የምትሞክረው ነገር ምን አስበህ ነው? ብሩኬ አይሆንሽም፣ ከብሩኬ የተሻለ ሰው ነው ለአንቺ የሚገባሽ። እንዲያውም ብሩኬ አንተ አትሆናትም፣ ሲጀመር ስትታመም እንኳን ታመምሽ ብልሃል አያትም። ፕላስ ደግሞ እኔ የሀይሚ ጓደኛ ነኝ ብሎ ጭራሽ ነገሩን ቤተሰብ እጭድ ላይ ክብሪት እንደ መለኮስ እሳት እንደ ማቀጣጠል በሉትኝ። ምን አስበህ ነው? መጀመሪያ ላይ እኮ ሀይሚዬን እንዳልሃት ከሆነ ላስረዳው ነገሩን ተረጋግቼ፣ እሱ በጣም ንዴት ላይ ስለሆነ እኔ ከእናንተ ጋር ሆኜ አግኝቼው ላገኘህ ያለ ስለሆነ ላስረዳው ብሏት ነበረ ብሩኬ የተጠራው ልክ ከመጣ በኋላ ሌላ ሌላ መዘዝ ነው ለሃይሚ ይዞባት የመጣው ሀይሚ ደግሞ ያው ያለውን እውነታ ያለውን ነገር ስለምታቅ ቀስ ብሎ ያስረደዋል ሁሉም ነገር ለብሩኬ ግልጽ ይሆንለታል ብላ እየጠበቀች ነበረ ግን ያው ብሩኬ ጋም የሆነ የተደበቀ ምናምን አለ ያለችው ነገር ሀይሚዬ ጥፋቱ ሙሉ ለሙሉ ማላ የሆነ ሀይሚ ላይ ለምን ብትሉ እዚህ ጋር ብሩኬ ያ ነገር ተድበሰበሰና ይሄ ልጁ ከሀይሚ ጋር ጓደኛ ነኝ ጭራሽ ብሩኬ ስልክ ሲያነሳ ቴዲ ሀይሚ ሲል እኔ በጣም ነው የገረመኝ። ከመቼ ጀምሮ ነው ቴዲ ሀይሚ ሆነው? አንደኛ፣ ሁለተኛ ደግሞ አንተ እንዴት ብጠግብ ነው ብሩኬ፣ አንተ አትመጥናትም። ከአንተ የተሻሉ ሰዎች ነው ለሀይሚ የሚገባትኝ። ምን ይሰራልሻል፣ ጨርሰናል ብሏል፣ አታውሪው እያለ ሀይሚን ራሱ ለመከልከል እንዲ ሀይሚ በጣም ነው የምትወደው ብሩኬን። ምን ነግቶህ ነው? ምን ነግቶህ ነው አንተ ሲጀመር የመጣኸው ለስራ ነው። አርፈ ስራህን ስራ። የሰው ሞራል መንካት የለብም። የሰውን እንትን ገደም ማለፍ የለብህም። ገብ አይደል? ሀይሚ ይሰማታል። ሲጀመር ተናዳፓል በጣም ከምታስበው በላይ ማለት ነው። እኛና ብሩኬ ምን ይወጣለታል? ቀብረር ያለ ሸበላ የሀይሚዬ ሸበላ ማለት ነው። የወደፊት ባሏ፣ የአሁን መከተዋ ገብ አደለ? ማወቅ ያለብህ ሀይሚዬ እዬ እውነት ንምላቱ በጣም ነው የደነገጠችው። ልክ እሱ አይገባሽም፣ ከእሱ የተሻለ ሰው ነው የሚገባ ይችላለ ዛውም ብሩኬ አጠገብ አስባችሁታል? አንድ ወንድ በተለይ በሌላ ወንድ በሚወዳ ሴት እንደዚህ ሲባል ምን አይነት ስሜት እንደሚሰማው ማለት ነው። አሁን ብሩኬ ጨጓራው ጨጓራ እንዳይመስላችሁ ሌሊቱን መቼም ያው ነገ ጾም ነው። ወተት ካልጠጣ ታሞ ነው የሚያድረው ይሄ ልጅ። በተናገረው ነገር በጫረው ክብሬት ብላስ ደግሞ ጭራሽ ስንጻጻፍ እኔ የሀይሚ ጓደኛ ነኝ ብየዋለሁ ብሎ ርፍ በይደዘ እና ሀይሚ ይዳረ ምን ትበል ምን ታርግ? ተናዳ እኮ ነበር መጀመሪያ። ብሩ የራሱን ጥፋት ለመሸፋፈን እንዴት ታመም ያመጣውትን ወይንም ሊያግዘኝ ያመጣው ልጅ በዚህ መንገድ ይጠረጥረኛል፣ እንዴት አያምነኝም እያለች ተናዳ። ጭራሽ እንዲያውም በባዶ ሜዳ እየተጠባበቁ ተስፋ አድርጌ እሱንም በደም ይነግረኛል እያለ ስትጠባበቅ ልጁ ድፍርስ አደረገባትኝ። እንደው አንተ ቴዲ ተብዬ ወሽመጣችንን ቁርጥን ያደረግከው እንደ እንዴት ብጠግብ ነው ብሩኬን በዚህ ደረጃ የምትናገረው? እኔ እኮ መጀመሪያም ሀይሚን አዙሯታል ብዬ ነበረ። መጀመሪያ ቀን ልክ ብሩኬ ቤት ውስጥ ሲያገኙ ማለት ነው፣ ለእርዳታ የመጣ ሰው አይመስልም። ሀይሚን በአሚሮ ላይ አዙሯታል። ገባችሁ? ልክ እንደ ዶሮ ማለት ነው። እና አንዳንድ ሰዎች የሆነ ነገር አልሆን ሲላቸው እንደ ዶሮ አዙሮብኝ ሆን እንዲላል ኮሜንት ላይ አይቻለሁኝ። እና ግን ቤተሰብ ሀይሜስ የመሰላት ልክ እንደ መልካም ሰዎች እንደ ኢትዮጵያ ሊያግዛት የመጣ ነው ግን ግን እሱ ሊያግዛ አይደለም የመጣው የመጣው ሀይሚዬን አይን ውስጥ ስለገባች በቪዲዮ ስለሚከታተላት ማለት ነው ቤተሰብ ከብሩኬ አጣልቶም ንጥቅ አድርጎም ለራሱ ለማድረግ ቋንታ ነው የተሻለ ሰው ከብሩኬ ሲጀመር የሰው ልጅ የተሻለ የወደቀ የሚባል ነገር የለም ሰው ሲባል ሰው ነው በሰውነቱ መከበር አለበት በመጀመሪያ ደረጃ ከዛ ደግሞ ፊዚካል ከሆነ ብሩኬ ማንም አይደርስበትም እንዲህ በመልክ በቁመና ሸበላ የሆነ ነው ሲቀጥል ሀይሚ ብሩኬ በጣም ይዋደዳሉ ስለዚህ በመሀል መግባትን አቁ አው ከይወታቸው ውልቅ ሌላ ሌላዎች መጥቆራጭ ማ መሆን የለብም ብላስ ቤተሰብ እንግዲህ ሀይሚዬ መረጃውን የብሩኬን መረጃ አላያችሁትም፣ ብታዩ እኮ ትረዱ ነበረ ብላለች። እኔ ካንዴም ሁለቴ ነግራችኋለሁ። መረጃውን አይችኋለሁ፣ እንድታዩትም ደቂቃውን ጠቁሚያችኋለሁ። ቪዲዮአቸው ላይ ሄዳችሁ ደቂቃዎችን ጠቁሚያችኋለሁ። በዛ መንገድ ሄዳችሁ ማየት ትችላላችሁ። ስራ ነው እየተሰራ ያለው። ያው ቴዲም የተሰጠውን ነገር ነው እንትን ያለው ምንድነው የሰራውኝ፣ እንጂ የምርምሬን እውነት ብሩኬን እንደዚህ አይነት ነገር የመናገር አቅም ኖሮት አይደለም ማንም ሰው ማንም እንደዚህ የመናገር አቅም ሞራል የለውም ሲጀመር ማለት ነው። ሲቀጥል ብሩኬ ለሀይሚ ያስብላታል ሊወዳታል። ስለሚወዳት እኮ ነው በውስጡ ኢንስታግራም ላይ ገብቶ ላግኝ ያለው። ሲቀጥል ላግኝ ያለው ብቻውን ብቻውን እኮ ላግኝ ያለው ማለት ሁለት ቦክስ ሲያበላው ልክ ቤት እንዳደረገው ጥፍጥፍ አድርገው እግሩ ስር ሊከረብተው ነው እንጂ ሌላ አይደለም። ልጁ ደግሞ ስለፈራ ፈጽይን ሀይሚን ይዘው መጣት አውቃላችሁኝና፣ ከዛ በኋላ ሀይሚ ጋር ደስ ይለማመጥ ከቆይቶ ልክ ብሩኬ ሲመጣ ያዙልከው አንዳንድ ውሾች ግን አይታችሁ ከሆነ ማለት ነው፣ በተለይ ሶሻል ሚዲያ ላይ ትንንሽ ውሾች የሚያግዛቸው ሲያገኙ በጣም ይጮኋሉ። ልክ የሚያግዛቸው ሰው ካጠገባቸው ምናምን እልፍ ሲሉ የሆነ ልምጥምጥ ይሉና መሬት ላይ ተኝት ይላሉ። የቴዲ ስራ ነው፣ ቤተሰብ ቴዲ አሁን እንደዛ ላይ ሆነ። አላቅምህ እንደው አትወጣጠር ነግር ያለው የኔ ውስጥ እንግዲህ ሃይሚዬ እውነት ለመናገር መጀመሪያ ላይ የተነገረቻቸው ነገሮች አንዳንዴ በቀልድ መሀልም እሪል የሆኑ ነገሮች ይወጣሉ። ሴት ልጅ በባዶ ሜዳ መጠበቅ የለባት ምናምን ያለችው ነገር እኔ ተሰምቶኛል። ለምን ካላችሁ ብዙ ጊዜ ሴቶች ማለት ነው ዝም ብለን መጠበቅ የለብንም። እድሜ የሚባል ነገር አለ። እውነቴን ነው እምላችሁ ሴቶች በጊዜዋ ነው መጠቀም ያለባትኝ እና ብሩኬ ሸበላው አይዘውና አትናደድ። ያው የስራው ባህሬ ነው። ትንሽ ጠጠር ቢልም ግን መቻሉ መቻል ነው። መረጃውን ብታዩ ትላችሁ። ሃይሚዬ ያው ባዶ ስልክ መሆኑን በደንብ አይቼዋለሁኝ። ምንም ማድረግ አይቻልም። የስራው ባህሬ እንደሆነ ተረድቻለሁ። ሲቀጥል ሲቀጥል ዛሬ በጣም ፈን ያደረጉኝ ማለት ነው። የምሬ ነው፣ ፍፄ ነው ያሳቀኝ ከሁሉም ማለት ቤተሰብ ሲያወሩ አንዳንድ ጊዜ ይረሰዋል ሁላ ቀረጻ እንዳለ ምናምን ይረሳውና ቀስ ብሎ አስታውሶ ነው የሚናገረው። ና ፍጼ ኧረ ነቃበል እንጂ ነቃበል። ልክ እንደ ቴዲ ማለት ነው። ቴዲ መጨረሻ ላይ ቆንጆ ትወና ሲተውን ነበረ፣ ግን አንዳንድ ቃላቶችን ደጋገምሃቸው። እስክሪፕቱን በደንብ ማንበብ ይጠበቅብሃል ወንድሜ፣ ወንድሜ በደንብ ለሌላ ጊዜ አንዳንድ ቃላቶችን አትደጋግም፣ ጥሩ አይደለም። እኔ ራሱ ልክ አንተ ስደጋግማቸው ሰምቼ ያው አሚሮ ላይ ስለቀሩ እየደጋገምሁ ነው ቪዲዮ ላይ ያለሁት እና። ብሩኬ አይመጥንሽም። ብሩኬ ላንቺ የሚገባ ሰው አይደለም እሱ። የተሻለ ሰዎችን ማግኘት አለብሽ አንቺ። ሲቀጥል ደግሞ መጨረሻችን ነው ብሏል አታውሪው እንደ በሀይሚ ህይወት ማ ማንም ገብቶ መወሰን የሆነ መቁረጥ መፍለጥ አይችልም ዘፈኑ ደግሞ ቤተሰብ ቦታውን እኮ ነው ያገኘው ሀይሚ ምናለች መሰላችሁ ኩራቴ የቀረና ልቤን አድን አድ እያለ ነው ምክንያቱም የብሩኬን ጥፋት ሁሉ ሀይሚ ላይ አመቱ ሽክም ስላደርጋት እኮ ነው ቴድ አይቴድ የስራ አንስጥ ሌላ ምንም ልላ አልችልም ቤተሰብ ኒውስ ያው ስራ መሆኑ ይገባችኋል